ከነብዙ ጥያቄዎች የምሬ ነው፣ መለየት ነው ያለብኝ። የመለያየት መንፈስ የተወጋ ይሁን። ይህ ሁሉ የማጥያቄ ነው የሆነበት እውነት ነው ወይ ዲራማ ነው ወይ እንዴት ነው ጨነቀኝ ጠበበኝ የምትሉላችሁ፣ ያም ሆነ ይህ ግን በቅርብ ጊዜ ታርቀው እንደሚመጡ ተስፋ አደርጋለሁ። በመቀጠል ደግሞ ሩታ ጥያቄ የሆኑበት ወይስ ደግሞ እውነት ነው ወይ የተጣሉ ለምትሉ አዎ እውነት ነው። መጀመሪያ በቀልድ የተጀመረው ወይም ደግሞ ነጻነት መታ ይሄ ነገር ይሰራ ተባብሎ ከተሰራ በኋላ ትንሽ ገፋ ከተደረገ በኋላ ከካሜራ ጀርባ የተፈ የተፈጠረ ነገር አለ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ድነይር ከበራቾ ቻናሌ ቤተሰቦች እንዴት ናችሁልኝ? በእያላችሁበት ሰላም እና ጤና ደስታ ማግኘላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ተከታተሉኝ። ለማንኛውም በደንብ አዳምጡ እሺ። በደንብ ማለት ነው ሩታ ከነ ጥያቄዎቹ ያንን ጥያቄ ብጠይቅ መልስ አላገኝለትም ስለዚህ ከነ ጥያቄዎቼን መለያየት አለብን ብላ እንግዲህ ተናግራለች። በመቀጠል ደግሞ እኔም ባለኛ ቅመ ስታለቅስ እንደዚ ሆነ፣ ስታወራ እንደዚ ሆነ፣ ስትናገር ይሆናል። አይደለም ውስጧ የተጎዳ ውስጧ የተሰበረ ስለምትመስል መጠየቅ ያለብኝና አካል ጠይቃለሁ። አዎ ጠይቃለሁ። በመቀጠል ደግሞ ከነነፃነት ጋር የተሰራ የነበረው በቀልድ አይነት ወይም ደግሞ እንደ ስራ እንደ ድራማ አይነት ነገር አለ አይደለ? እንደዛ ነበር እየተሰራ የነበረው እና አሁንም ቢሆን ትንሽ ክፍተት እንጂ ያናክል የረቀቀ ወይም ደግሞ ሰፋ ያለ ክፍተት የተፈጠረ ነገር የለም። ነገር ግን ሩታ እንዴት ይህንናክል እንድታማርር እንዴት እንድትቆርጥ እንዳደረጋት አላቅም። አብርሃምም ደግሞ በጊዜውም ከዛ በኋላ ያንን ነገር ከመጨረሻ አካባቢ ወይም ደግሞ በመሀል አካባቢ ማስተካከል ወይም ደግሞ መቁረጥ ይችል ነበረ ያንን ነገር ነገር ግን፣ እስከ ዛሬ ድረስ እየተንዛዛ ነው ያለው። ያው ጅምር ላይ ድራማ ነበረ። እውነት ለመናገር አምናቸው ተቀበሉ። አንዳንዴ ኮ ኛ ማመን አላደል። አንድ ሰው ድራማ የሚሰራው ከሆነ ሁሌም ያንን የሚያደርገውን ነገር አይ አይደለም እውነት ነው ወይም ደግሞ ድራማ ነው ብለን እንወስደዋለን። የሰውን ልጅ ታሪክ ማለት ነውና ነገር ግን አይደለም በብዙ ነገር መተርጎም ትችላላችሁ። ለምሳሌ እነ ማርቆስ ከዚህ በፊት ያደረጉትን ነገር ማርቆስና ይለን፣ ቀጥሎ ደግሞ ንና ፍቅርና አብርሃም ሲለያዩ ያደረጉት ነገር አለ። ስለዚህ እኔ እዛ ላይ ነው ሙጭጭ ብዬ የቀረውኝ የነበረው እስከ ማታ ድረስ ማለት ነው። ለምን በቃ ውስጤ ሊያምን ሊቀበል አልችልም። ነገር ግን የሆነ ነገር እንደተፈጠረ ውስጤ በደንብ አድርጎ ይነግረኝ ነበረ። የምሬን ነው የምላችሁ። ውስጤ በደንብ አድርጎ ይነግረኛል። ምክንያቱም የሰው ልጅ በዚህ ልክ ድራማ ራሱ ቢሆን በዚህ ልክ ሊሰራ አይችልም።

ለሚዲያ ወይም ደግሞ ለሰው ማሳወቁ ግዴታቸው ነው አደለ አንድን ሰው የሆነ ነገር ሲፈጠርበት በመካከል የት ሄደ ማነው በዳይ ያልበደለው አካል እንደበደለ ተደርጎ እንዲወቀስ ስለማይፈልግ ያሳውቃል ሌላ አብርሃም ራሱ እንድታሳውቅ የምፈልገው በተመልካች ፊት ለፊት ነው እያለ ነበረ እሱም ራሱን ለማዝራት ነገ እንዳይወቀስ ነው አንቺም ደግሞ እሩታም ደግሞ ራስሽ እንዳትወቀሽ ቅሪ ያስባለሽን ነገር እዚጋ መናገር ግዴታሽ ነው እኔ ከነ ጥያቄዎቼ መለያየት ነው ያለ ልብን ብላ ደምድማለች። ነገር ግን ያ መሆን የለበትም። ለምን? አብርሃም ምንድን ነው ያደረገው? ያንን የለ እኔ መልስ የምትሰጭኝን ነገር በሙሉ ተመልካችን ፊት ስጭኝ። አያችሁ አይደለም? በተመልካች ፊት ነገሪኝ ነው ያላት። እናንተ በቅርብ ትታረቃላችሁ ተታረቃላችሁ አቃለሁ። ይሄ ትንሽ ክፍተት ይህንን አክል ያራርቃችኋል። ልጅ ተፈጥሮ በመሃል ልጅ ብቻውን እንዲያድጋ ታደርጉታላችሁ ብዬ አላስብም። ሁለታችሁም እናትም ልጇ ያለ አባት እንዲያድጋ አትፈልግም፣ አባትም ደግሞ ያለ እናት ልጁን እንዲያድጋ አይፈልግም። እንዴት ተብለው የማይሆን ነገር ነው። ገባችሁ አይደለም? አንዳንዴ እኮ የተወለዱ ልጆች ራሱ ትንሽ ትንሽ በሆኑበት ሰዓት አያስታውቃቸውም። ከፍ ሲሉ ደግሞ ልጅ ራሱ እኔ ባድግ ኖሮ እኔ እስከ ዛሬ ድረስ ትልቅ ሆኜ ቢሆን ኖሮ እናቴና አባቴ አይለያዩም ነበር የሚሉ ልጆች ብዙ ልጆች አይቻለሁ በነገራችን ላይ ምክንያቱም የትኛውም ህፃን ወይም ደግሞ የትኛውም ልጅ እኔ ለምሳሌ አባቴና እናቴ እንዲለያዩ አልፈልግም ዛሬ ላይ ሺ ደርሻለሁ ትናንትና ቀን ሳልደርስ በፊት ያ ነገር ቢፈጥር ለእኔ ዛሬ ላይ ጥያቄ ይሆንም ብያ ገባች አይደለም ስለዚህ በተለያዩ ነው የሚሻላችሁ። ተለያዩ እናንተም ተከፋፍላችኋል። ብዙዎቻችሁ የአብረሽ ደጋፊ፣ የሩታ ደጋፊ፣ በተለይ የአብረሽ ደጋፊ ትላንትና ፎቶ አድርገው ላይ በገቡ ልጆች ነበሩ። ብቻ ብዙ ሰው አይቻለው እኔ በነገራችን ላይ እና ያና ክሊኒክ ተጠቃሚ ስላል ነበር በውስጥ መስራ እየሻለ ተከፋፍሏል ምናምን የሚባል ማለት ነው። የሌላኛው አካል ነገር ግን ተመልካች ተከፋፈለምም አልተከፋፈለም የሚጠቅማቸው ነገር የለም ለነሱ። እነሱ አብረው ሆነው ታርቀው ችግራቸው ፈተው ዛሬ ትላንትና የተደረገው ስህተት ነገ እንዳይደገም አድርገው መደምደም ደምድሞ መኖር ነው እንጂ ስለ ተመልካች እኮ አያገባቸውም። ተመልካች አይደለም ያኖራቸው፣ ተመልካች አይደለም ያስተዳደራቸው፣ ተመልካች አይደለም ልጃቸውም ያሳድገው፣ ትዳራቸውም ይመራላቸው፣ ተመልካች አይደለም እራሳቸው ናቸው እና ብትከፋፈሉም ልጅቷ ብትሰድቧትም ያረገዘችው የእሱ አይደለም ብትሉም እኔ እውነት ለመናገር ሴትነታችሁ እራሱ ታጠራጥሮኝ ያላቸው እንደዚ አይነት ሰዎች። ስለዚህ ለእናንተ እንትን የምለው ነገር የለም። አሁንም ቢሆን አው ክፍተት ተፈጥሯል። ክፍተት ቢፈጠርም ያንን ክፍተት በቅርብ ጊዜ እንደሚስተካከል ተስፋ አደርጋለሁ። እኔ ውስጤ ክሰልክ ጅምርም ላይ ያ ነገር እንትን ሲል ጠርጥር ያለው ማለት ነው። የጠረጠርኩኝ በቃል አይደለ። ከዚህ በፊት የነበሩ ነገራቶች እንዴት በቃ፣ ለምን ለምሳሌ በቃል አደለ እንዲህ ባልና ሚስት አይደለም እስከ ምል ድረስ ገባቸው አደለ፣ እሱም እንደዛ ሌለች ያልኩ ለምንድን ነው? ማርቆስና ሄለን ሲለያዩ እንደዛ አድርገው ነበረ። ቪዲዮ ደቅ ነው። ከዛ በኋላ ተለያይተናል ብለው ተናግረዋል። ፍቅርና አብርሃምም ደግሞ ቁጭ ብለው ቤተሰቦች ከአንተ ጋር ፍቅ የፍቅር ግንኙነት ሆን የንትንም የምንድን ነው ቪዲዮ ራሱ አብረን አንሰራም ብላለች። ይህንም ነገር ሲመጣ ደግሞ በቃ እውነት ለመናገር ክብር የሚባል ነገር አለ። ክብር ዘቅ ተደርጓል። የፍቅር ጥያቄ ተብለው ፍቅር ጥያቄ ብቻ እንዴት ልበላቸው? እሱን ነገር ማንሳት አልፈልግም። በቃ ያለፈው አልፈዋል። አሁን እና በብዙ ነገር ክብሯ ዝቅ ስላለች ልጅ፣ በብዙ ነገር ስንትን ስለተባለባት፣ ያን ያለ አደለ? ያስጠላችኋል፣ ያናድዳችኋል። ልጅቷ ክብሯ ዝቅ ተደርጓል። ቤተሰብ የሚባል ነገር አለ ተሰድባለች የፍቅር ጥያቄ ጠይቃለች፣ ተብላለች፣ አፍቅራለች ተብላለች። ያ ነገር ግን ሁሉ ሳክስ ነው፣ እናውቃለን አናቅም አይደለ። ስለዚህ ዛሬ ላይ ደግሞ ትዳርዋ ሲፈርስ ወይም ደግሞ የሆነ ነገር ሲከሰትባት ለእኛ ያሳስበናል። እኔ እንደ ሴትነቴ ያሳስበኛል። ምክንያቱም ትናንትና ቀን የነበርኩበትን ነገር ሰው ሁሉ ህዝብ ሁሉ ስለሚያውቀው ደግሞ ያንን በዛ ወጥቼ ደግሞ ሌላ ህይወት ስኖር ሰው ምን ይለኛል? የሆነ የሰው አፍ የሚሆን አይንም አፉን የሰው አፍ በነገራችን ላይ ሁለት ዓመት ሙሉ ከእሱ ዋጋ አለ እዚህ ይህም ነገር እንደሚስተካከል ተስፋ አደርጋለሁ። አባቱም እንደሚሄድ አልጠራጠርም። እኔ አላቅም እንደሚሄድ አይነት ወይም ደግሞ ይሄ ነገር ቤተሰብ ሳይገባበት ቢፈቱ ደስ ይለኝ ነበረ። ነገር ግን መግባቷ የማይቀር ነው ሳስበው ማለት ነው። ውድ ቤተሰቦች፣ ስለዚህ መጨናነቅ አስፈላጊ አይደለም። ልጅቷን የምትሳደቧላቸው አቁማ አትሳደቡ። ስርዓታችሁን የያዙና ኑሩ። ልክ እንደ ሰው እነሱ መጡ አደለ፣ ያንን ነገር ተናገሯ፣ አደለ በቤተሰቦቿ ጠቅላላ ግዶባቸዋል ቤተሰቦቿ ምናምን የምትሉም ብዙዎቻችሁ አላችሁ። በእናንተ ምክንያቱም ደግሞ ሌላኛው እየተሰደበ ነው። የሩታና ተዘቅዝቃ ፕሮፋይል ያደረጋቸው አላችሁ። እኔ እናንተ ማለት ነው እናተ ራሱ ያላችሁ አትመስሉኝ። ባጭሩ የሆነ ካፈር ነው እንደ ተፈጠራችሁት ከእንጨት ነው? እንዴት ተፈጠረች? ከእናት ማህፀን ነው የወጣችሁት። ስለዚህ ለእናታችሁ ክብር እንደሌላችሁ በዚህ አጋጣሚ በደንብ ነው የምታስታውቁት። እናቷ ዘቅዝቃችሁ እየሄዳችሁ ትቆምታላችሁ። ደግሞ የእናቷ ፎቶዋን አንሺ ፎቶዋን ቀይር ስትባሉ ራሱ ስድባችሁ ስድብ አይደለም እና አረብ ሀገር ግን እንደዚህ አይነት ቆሻሻ ነገር ነው እንዲያስተማረን እኛ ሰዎች ስንባል እኔ ቆሻሻ ነገር ተማርኩኝ። አሁን ላይ ነው እንደዚህ መሰዳደብ የጀመርኩኝ ዩቱብ ቻናል መስራት ከጀመርኩኝ በኋላ እንጂ ከዛ በፊት እንደዚህ አይነት ባህሪ አልነበረብኝም ነበረ። ለማንኛውም በቅርብ ተስተካክላችሁ ለማን ደስ ብሎ ማን ደስ ይበለው ብለው ነው የሚለያዩት እና እኔ ልጅቷ ቢለያዩም በሰው የሚፈጠር ነገር ነው። በነገራችን ላይ አምኜ ይቀበለዋለሁ። እኔ ምንም ማድረግ አልችልም። የምሬ ነው የምላቸው አምኜ ይቀበለዋለሁ። ነገር ግን ክብር ዝቅ ስለተደረገ የፍቅር ጥያቄ ጠይቃ ሄዳ ነበረ፣ ጠይቃ መታ ነበረ፣ እራሷ መልሳ ሄደች እየተባለች ስለሆነ ያ ነገር በሙሉ ደግሞ ይፋ እስካልተደረገ ድረስ ይሄንን ነገር ሲከሰትባት ያናድዳል፣ ያበሳጫል። ይህንን ነገር መከሰት አለበት ብዬም አላስብም፣ አይከሰትምም በቅርቡም ደግሞ ፈተው ችግራቸው እንደሚመጡ ተስፋ አደርጋለሁ። ዛሬም ምን እንደሚለቁብንም አናቅም። እነሱ በነገራችን ላይ ስልክ አያነሱም ሁለቱ ማለት ነው። እና እንደዚህ አይነት ነገር ከዚህ በፊት ሲፈጠር እራሱ ስልክ አያነሱም። ሰማችሁ አይደለ? በጭራሽ አያነሱም።